የፋኖ ኃይሎች በአራቱም የአማራ ግዛቶች በማጥቃት ምዕራፍ ላይ ይገኛሉ። በጎንደር የከተማው አካል በሆነ ወታደራዊ ካምፕ ላይ ስኬታማ ኦፕሬሽን ሲፈጸም፣ በሸዋ በርከት ያለ የብልጽግና ጥምር ጦር ተደምስሰዋል። በጎጃም የፋኖ ኃይሎች ግማሽ ቀን የወሰደ ከባድ ትንቅንቅ ያደረጉበትን አውደውጊያ በቀዳሚው የግንባር መረጃችን ይዘነዋል። ዘመቻ አርበኛ አደማሊ አባናደው በስድስተኛ ቀን የዘመቻ ውለው ስኬታማ ማጥቃቶችን ቀጥሏል። ሁለት ተጨማሪ ከተሞች ነፃ ወጥተዋል። በሌላ በኩል አስራ ሦስተኛው የድሮን ጥቃት ንጹሐን ላይ አርፏል። ለመሆኑ ትልቁ ሀገር ወሎ ቤት አማራ እንዴት ዋለ ስንል የግንባር መረጃውን አጠናክረናል። ባልደረባችን ቀጥታ ከግንባር ያሰማናል። የብልጽግናው አገዛዝ እድሜው እያጠረ ነው። በሰባራ ወንበሩ ላይ ጠመንጃውን ተደግፈው የቀቢሰ ተስፋ ዘመቻዎቹን ግን እንደቀጠለ ነው በአራቱም የአማራ ግዛቶች በአይነቱ ልዩ የተባለለት ወታደራዊ ዘመቻ ማቀዱ ተሰምተዋል። አገዛዙ እስከ መስከረም 30 ድረስ በአስር ቀናት ውስጥ አሳካቸዋለሁ ብሎ ያቀዳቸውን የዘመቻው ዝርዝር ጉዳዮች ለጣቢያችን ደርሰውታል። ወታደራዊ መረጃዎቹን በዜና ወጃችን በስፋት ተመልክተናቸዋል። ሰዓቱን ጠብቆ ወደ እናንተ ይደርሳል። የአሰብ ወታደራዊ ዘመቻ ቅስቀሳው ተጠናክሮ ቀጥሏል። ኤርትራም በወረራ ስጋት ላይ ትገኛለች። የብልጽግናው መከላከያ ሚኒስቴር ይፋዊ መልእክት የክተት ዘመቻ ከማድረግ ያልተናነሰ ትርጉም የያዘ ሆኖ ታይቷል። በአፍሪካ ቀንድ ዜና ትንታኔያችን ቃኝተነዋል። እነዚህንና ሌሎች የግንባር ሀገራዊ መረጃዎችን፣ ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያለን ወደ ዝርዝር መረጃዎቹ እናምራለን። በቅድሚያም ሰበር የድል መረጃ ወደምንመለከትበት የግንባር ዘገባዎቻችን እናመራለን። የፋኖ ኃይሎች በጎንደር ከተማ ወታደራዊ ካምፖችን ማዕከል ያደረገ ስኬታማ ማጥቃት ፈጽመዋል። አፋብሃ በላይ እዝ የጎንደር ከተማ አካል በሆነችው ጠዳ ክፍለ ከተማና በጎንደር ዙሪያ ወረዳ ማክሰኘት ከተማ ዙሪያ ከፍተኛ ተጋድሎ ሲያደርጉ ውሏል። በላይ እዝ ዳግማ የቴድሮስ አምስተኛ ኮር ከተለያዩ ክፍለ ጦር የተውጣጡ የፋኖ ኃይሎች በጥምረት ዛሬ መስከረም 19 ከቀኑ 9 ሰዓት በሁለት ወታደራዊ ካምፖች ላይ ማጥቃት ሰንዝረዋል። በተመሳሳይ ሰዓት ማክሰኘት ከተማ ዙሪያና የጎንደር ከተማ አካል በሆነችው ጠዳ ክፍለ ከተማ ውስጥ የሚገኙ የአገዛዙ ወታደራዊ ቤዞች ላይ ጥቃት የፈጸሙት የፋኖ ኃይሎች ስኬታማ ተልኮ እንደተወጡ የእዙ የግንባር መረጃ ያሳያል። በአውደ ውጊያው በብልጽግናው ጦር በኩል ከፍተኛ የሆነ ሰብዓዊና ቁሳይ ኪሳራ ደርሶበታል ያለው እዙ በሁለቱም ወታደራዊ ካምፖች እኩል ሰዓት የተከፈተው ማጥቃት ኃይሉን ለመበተንና ብልጫ ለመውሰድ እንዳረዳው በግንባር መረጃው ላይ አመላክቷል። በሁለቱም ወታደራዊ ካምፖች ጥቃት በተሰነዘረበት ሰዓት ወደ ገጠር ለኦፕሬሽን የተሰማራው የብልጽግና ጥምር ጦር በፓትሮል መኪኖች በማመላለስ ከኋላ ለማጥቃት የሞከረ ቢሆንም በፈጣን ማጥቃት ተልኳቸውን የፈጸሙት የፋኖ ኃይሎች ላይ አንድም ጉዳት ማድረስ እንዳልቻለ ታውቋልኝ በተለይም እኩል ሰዓት በሁለቱም ቦታ የተከፈተው ማጥቃት የፋኖ ኃይሎችን የማድረግ አቅምና ፈጣን ማጥቃት በውጤት ያረጋገጠ ሆኖ ታይተዋል። በሌላ የግንባር መረጃ አፋድ ሸዋ ጠቅላይ ግዛት በታሪካዊቷ አንኮበር ወረዳ ድል ቀንቶታል። በርከት ያሉ ሚሊሻና አድማ ብተና ሀይሎች ላይም እርምጃ ወስደዋል። የአፋድ ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር የጣይቱ ክፍለ ጦር በሸዋ ጠቅላይ ግዛት በተጉለት አውራጃ አንኮበር ወረዳ አልዩ አምባ ከተማ መሽጎ በሚገኘው ሚሊሻና አድማ ብተና ላይ ጥቃት በመፈጸም በአንድ ሳምንት ልዩነት ለሁለተኛ ጊዜ ምሽጉን ሰብረዋል። የመሐመድ ቢሆነኝ ኮር ቃል አቀባይ ክፍል የግንባር መረጃ እንደሚያሳየው ከምሽጉ ሰርገው በመግባት ጠላትን ድባቅ የመቱት የጣይቱ ክፍለ ጦር የሁለተኛ ሻለቃና የአራተኛ ሻለቃ ይፋ

የፋኖ ኃይሎች የውስጥ መረጃን መሰረት በማድረግ በአድማብተናና ሚሊሻው ላይ ጥቃት ሲያደርሱ ይሄኛው በአንድ ሳምንት ውስጥ ሁለተኛው ስኬታማ ማጥቃታቸው ነው። ምሽግ ሰርጎ በመግባት በበርካታ የሚሊሻና የአድማብተና ኃይል እርምጃ ወስደናል ያለው የኮሩ የግንባር መረጃ የዛሬውን ማጥቃት የተለየ አደረገው ለስርዓቱ ደህንነት በመሆኑ በአልዩ አምባ ከተማ ዙሪያ የፋኖን ቤተሰብ ሲያሰቃይ የነበረን የመረጃና ደህንነት ቆልፍ ሰው ከመሀል ከተማ አልዩ አምባ ሰርጎ በመግባት በምርኮ መያዙ ነው ብለዋል። ጀግኖቹ ምሽግ ከመስበ ነበር አልፎ የደህንነት ቁልፉን ሰው በመሀል ከተማው ማርኮ መውሰድ መቻላቸው የኦፕሬሽኑን ስኬታማነት ያሳየ ነውም ተብሎለታል። በሌላኛው የግንባር መረጃችን በጎጃም የውጊያ ቀጠናዎች አፋብሀ ቴዎድሮስ እዝ ሐዲስ ዓለማየሁ ሰባተኛ ክፍለ ጦር ከባድ ትንቅንቅ ሲያደርጉ ውሏል። የደጃዝማች ተድላ ጓሉ ብርጌድ ጉዳ አልማ ላይ ከማለዳ 12 ሰዓት እስከ እኩለ ቀን ሰባት ሰዓት ከፍተኛ ትንቅንቅ የታየበት ውጊያ ሲያደርግ መዋሉን ያስታወቀው የእዙ የግንባር መረጃ 19 የሚደርሱ የሚልሻና አርማ ብተና አባላት መደምሰሱን ከ21 በላይ ደግሞ ቁስለኛ ማድረጉን አስታውቋል። ሰባት ክላሽ አንዳብራራው በድምር ስምንት መሳሪያ መማረኩን የግንባር መረጃው ያሳያል። አድማጭ ተመልካቾቻችን ተከታዩ ዜናችን ደግሞ ቀጥታ ወደ ወሎ ቤት አማራ አፍላይ የውጊያ መረጃዎች ይወስደናል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን የምሽቱን የግንባር ዘገባችንን ቀጥታ ከትግሉ ሜዳ እናደርሳለን። ዘመቻ አርበኛ ደማሊ አባናደው በስድስተኛ ቀን የዘመቻ ውለው ስኬታማ ማጥቃቶችን ቀጥሏል። የንጉስ ሚካኤል ኮር ሸዋን ግዛው ክፍለ ጦር ከተሞችን ለመቆጣጠር ባደረገው ዘመቻ ድል ቀንቶታል። አራት የወረዳ ማዕከል ከተሞችን አልሞ ሁለቱንም በመቆጣጠር ከሰባ በላይ የብልጽግና ጥምር ጦር አባላትን ሙትና ቁስለኛ ማድረጉን የእዙ የሕዝብ ግንኙነት ክፍል ያገኘነው መረጃ አመላክታል። ሸዋን ግዛው ክፍለ ጦር ከንጋቱ አንድ ሰዓት ጀምሮ እስከ ቀን 11 ሰዓት ተኩል ሙሉ ቀን ባደረገው ተጋድሎ ከላላ ወረዳ ቲርቲራ፣ ልጓማና ቲሊያ አራት ግንባር ላይ ከ30 ያላነሰ ጥላ ሲደመስስ ከ42 በላይ ቆስሏል። ተጋድሎ አራት ከተሞችን ማለትም ከላላ ቲርቲራ፣ ልጓማና እና ትልያ ከተሞችን ለመቆጣጠር ያለበ ሲሆን ከብርቱ ትንቅንቅ በኋላ ከሰባ በላይ ጥላት በመደምሰስና በማቁሰል ቲርቲራና ትልያ ከተሞችን በቁጥጥር ስር በማስገባት በድል ተጠናቋል። ከሻን ግዛው ክፍለ ጦር አፈሙዛ ምርጦ ከቲርቲራ ሸሽቶ ወደ ልጓማ ይጓዝ የነበረን ሶስት መኪና የብልጽግና ሰራዊት አደማሊ አባ ናደው ክፍለ ጦር አራተኛ ሻለቃ ከልጓማ ቅርብ ርቀት ላይ ደፈጣ በመያዝ ከአስር በላይ ሚኒሻ በመደምሰስና በርካቶችን ቁስለኛ በማድረግ እንዲሁም ወታደራዊ ተሽከርካሪዎቹን ከጥቅም ውጭ በማድረግ ታላቅ ጀብዱ ፈጽመዋል። በሌላ በኩል ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ እዋ ቀጠና ተጋድሎ በማድረግ ድል አስመዝግቧል። አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ እዋ ቀጠና ላይ እዋ ትምህርት ቤት መሽጎ የነበረን የብልጽግና ጥምር ጦር በከበባ አስገብቶ በማፈን በርካታውን ሙትና ቁስለኛ በማድረግ ታላቅ በተጋድሎ ታቦሮች በርካታ ጠላት ሙትና ቁስለኛ በማድረግ የብልጽግና ዙፋን ጠባቂ ሰራዊት ላይ ሰብአዊና ኪሳራ በማድረስ ከማድረስም ባሻገር በርካታ የነፍሰ ወከፍ ክላሽና የወገብ ትጥቆችን ከነተተኳሹ እንደቀናቸው ታውቋል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የሕልውና ተጋድሎ ተጠናክሮ በቀጠለበት ሁኔታ የብልጽግናው አገዛዝ ንጹሐንን ኢላማ ያደረጉ የድሮን ጥቃቶችን ቀጥሏል። በዛሬው ዕለትም መስከረም 19 በወሎ ቤት አማራ ቆላማ እና ደጋማ አካባቢዎች ተከታታይነት ያላቸው የድሮን ጥቃቶችን አድርሷል። አገዛዙ ባለፉት ቀናት ወልዲያ ከተማ ዙሪያ 11 የድሮን ጥቃት እንደፈጸመ በግንባር ዘገባችን መዘገባችን ይታወሳል። በተመሳሳይ ዛሬ በራያ ቆቦ ወረዳ ቃሊም ከተማ 12ኛውን የድሮን ጥቃት መፈጸሙን ጣቢያችን ከአካባቢው ነዋሪዎች አረጋግጧል። ረፋድ አራት ሰዓት ላይ ራያ ቆቦ ቃሊም ከተማ ቃሊም ትምህርት ቤት አካባቢ አገዛዙ ባደረገው የድሮን ጥቃት አራት ንጹሃን እንደተገደሉ የአካባቢው ምንጮች ገልጸዋል። ምንጮቹ አክለውም አራት የአካባቢ ወጣቶች በአንድ ላይ ሲንቀሳቀሱ በነበረበት ወቅት ላይ የድሮን ጥቃት እንደተፈጸመ ገልጸዋል። በሌላ በኩል 13ኛ የድሮን ጥቃት በተኩለሽ ወረዳ ዛሬ ረፋድ ላይ እንደተፈጸመ አረጋግጠናል። በዚህኛው ጥቃት የደረሰው የንጹሃን ጉዳት ዝርዝር መረጃውን አጣተን፣ በነገው ዕለት ቀን የግንባር ዘገባችን የምናቀርብ ይሆናል። አገዛዙ ጸረ ህዝብና ጸረ ሰውነቱን እያሳየባቸው የሚገኙ ተከታታይ የድሮን ጥቃቶች ንጹሃንን ኢላማ አድርጎ ማጥቃቱን እንደቀጠለ ነው። በትናንትና ዕለት ከላሊበላ ከተማ በቅርብ ርቀት በምትገኘው ከአንድ ቋጥኝ ተፈልፍላ በተሰራችው ገነተ ማርያም ቤተ ክርስቲያን ቅጥር ግቢ ውስጥ ተመሳሳይ የድሮን ጥቃት እንደተፈጸመ ይታወቃል። ከትናንት ወዲያ እንዲሁ ሳንቃ ጤና ጣቢያ በፈጸመው የድሮን ጥቃት በሕክምና ላይ የነበሩ ንጹሐንን ጨምሮ የሕክምና ባለሙያዎች እንደተገደሉ መዘገባችን አይዘነጋም። ህዝቡ ከዚህ መሰል የድሮን ጥቃት ራሱን እንዲጠብቅ ተጋላጭነትን ከሚያሰፉ የቡድን እንቅስቃሴዎች በተለይም የገበያ፣ የእምነት ቦታዎች ጉዞና መሰል የቡድን ማህበራዊ መድረኮች ከመፍጠር ተቆጥቦ ራሱን ከጦር ወንጀለኛው የብልጽግና አገዛዝ ጥቃት እንዲጠብቅ የጥንቃቄ መልእክታችን እናደርሳለን። ለተጠናከረው የግንባር ዘገባ አርበኛ ተስፋ የልሳኑ ነኝ ከትግሉ ሜዳ። የብልጽግና አገዛዝ በአማራ ክልል በአይነቱ ልዩ የተባለለት ወታደራዊ ዘመቻ ማቀዱ ተሰማ። የብልጽግናው አገዛዝ ከሰሞኑ እየደረሰበት ያለውን መጠነ ሰፊ ወታደራዊ ኪሳራ ተከትሎ በአይነቱ ልዩ የተባለለትን ወታደራዊ ዘመቻ ማቀዱ ተሰምቷል። የፋኖን የመዋጋት አቅም ከማሳሳት ወደ ማጥፋት እንሻገራለን በሚል ተደጋጋሚ በከሸፉ ዘመቻዎቹ የሚታወቀው ብልጽግና በመከላከያ ዋር ኮሌጅ እቅድ አቅራቢነት በወታደራዊ ካውንስሉ ገምጋሚነት አዲስ ዘመቻ ስለማቀዱ ነው የተሰማው። አገዛዙ ለመጨረሻ ጊዜ ያቀደው ዘመቻ ማዕበል የተሰኘው ወታደራዊ ዘመቻው ተከታታይ ኪሳራ እንዳስተናገደበት ይታወሳል። በአሁኑ እቅዱ ደግሞ ፋኖ የተቆጣጠራቸውን ከተሞች መልሶ ለመያዝ ከተሞችን ማዕከል ያደረገ ዘመቻና የፋኖን ወሳኝ አቅሞች ማለትም የፋኖ ወታደራዊ የጦር ካምፖችን፣ የፋኖ አመራሮችን፣ ስምሪት ሰጪዎች አሉ በሚባሉበት ቦታዎች ላይ ከሜካናይዝድ እስከ አየር ኃይል የጥቃት ስምሪት መስጠትን ያለመ ነው ተብሏል። በዘመቻው ቅድ መሰረት እስከ መስከረም ሰላሳ ድረስ በ አስር ቀናት ውስጥ ፋኖ የተቆጣጠራቸውን የወረዳ ከተሞችን በማስለቀቅ ዘመቻውን ወደ ገጠር ቀበሌዎች በመውሰድ የፋኖን ወሳኝ አቅሞቹን እመታለሁ በሚል ማቀዱ ተሰምተዋል። የብልጽግና ሰራዊት የፋኖ ኃይል በተቆጣጠራቸው ከተሞችና የወረዳ ማዕከላት በሰብአዊ ኃይል መረጃ ለማሰባሰብ ጥረት በማድረግ ላይ እንደሚገኝም ተጠቁመዋል። ፋኖው ጠንካራ ይዞታ ባለው ቀጠና ደግሞ በድሮን ቅኝትና በሌሎች የመረጃ መሰብሰቢያ መንገዶች ለዘመቻው ግብዓት የሚሆኑትን መረጃዎች በመሰብሰብ ላይ ይገኛል። የብልጽግናው አገዛዝ እጁ ላይ ያሉትን ወታደራዊና ሰብአዊ አቅሞች ለአዲሱ ዘመቻው ለማዋል በሰፊው እየሰራ መሆኑን የጠቆሙት የጣቢያችን ወታደራዊ ምንጮች የብልጽግና ዊት የአዲሱ ዘመቻው ግምገማ የሚከተለው መሆኑን ጠቁመዋል። አንደኛ ፈጥኖ ድራሽ ኃይልና ልዩ ኮማንዶ ለውጊያው ማሰለፍ መቻል፣ ሁለተኛ አየር ኃይልን ጨምሮ የመሳሪያና ቁጥር ብልጫ፣ ሶስተኛ የወታደራዊ ግንኙነት መስመር ብልጫ አራተኛ ከፋኖ በላይ ረጅም ርቀት ሽፋን የሚሰጡ የከባድ መሳሪያ ፋየር ፓወር እና ሌሎች ደህንነትና ሰርጎ ገብ መሰል አቅሞቹን እንደ ጥንካሬ መገምገሙ ታውቋል። በተመሳሳይ ዋና ዋና መንገዶችን መቆጣጠር እንችላለን፣ የመንገድ መዘጋቶችን የሚያስከፍት ኃይል አለን በሚል በጥንካሬ ስለመገምገሙ ወታደራዊ መረጃው ያሳያል። እንዲያም ሆኖ አገዛዙ በርካታ እድሎቹ ከእጁ ወጥተዋል የሚሉት የወታደራዊ ጉዳይ ተንታኞች የፈረሰው ስርዓት ከጉዳት መጠኑ አንጻር መልሶ መጠገን አይችልም ብለዋል። ተንታኞቹ አክለውም የብልጽግና ሰራዊትን ድክመት እንደሚከተለው አስቀምጠውታል። አንደኛ፣ ምንነታቸው ያልታወቁ የፋኖ አዳዲስ መሳሪያዎች፣ ሁለተኛ፣ አገዛዙ ደጀን የሌለው ሰራዊት እንደሚመራና ከፍተኛ የመረጃ ብክነት እንዳለበት፤ ይህም ማለት በውስጥ አርበኞች በኩል በየጊዜው ስለሚያቅዷቸው ዘመቻዎች ለፋኖ በበቂ ሁኔታ መረጃው ቀድሞ የሚደርሰው መሆኑ፣ ሶስተኛ፣ ፋኖ ነጻ ባወጣቸው ከተሞች ከስር ከስር ሲቪል አስተዳደር እያዋቀረ ህዝባዊ የትግል ግንባሩን ማስፋት መስራቱንና የፋኖ ስቦ ማስከዳት የትግል ስልት ይበልጥ ስኬታማ መሆኑን የብልጽግና አገዛዝ በውል እንዳልተረዳው ተንታኞቹ ገልጸዋል። በተለይም የሰራዊቱ ኩብለላ እንደቀጠለ ነው የሚሉት ተንታኞቹ፣ የሰራዊቱ መኮብለል ለአሁን ብቻ ሳይሆን አገዛዙ ለሚያቀዳቸው ለቀጣይ ዘመቻዎችም እንቅፋት ሆኖ ይቀጥላል ብለዋል። አራተኛ የጸረ ሽምቅ ስልጠና የወሰደው የሰራዊቱ ክፍል የሚጠበቀውን ውጤት ማስመዝገብ አለመቻሉ፣ በተለይም የመልመላ የስልጠና የኃይል ስምሪትና የመረጃ ቅንጅት ችግሮች እንዳሉ ቢታወቅም በፍጥነት አልተገመገሙም፣ ማስተካከያዎችን ማድረግ ባለመቻሉ አዲሱ ዘመቻውም ይበልጥ ኪሳራ የሚያስተናግድበት እንደሚሆን ምክንያታዊ ትንታኔ ሰጥተውበታል። አምስተኛ ቅድመ መከላከል የሚተኩሱ መሳሪያዎችን ሎጂስቲክ ብክነት እየፈጠረበት ሲሆን፣ በዚህም ሰራዊቱ ያሰበበት ኢላማ ቦታው ሳይደርስ በፋኖ እንዲመታ እያደረገው ይገኛል። በተለይ የሚሉት ተንታኞች የብልጽግና ጄኔራሎች ሰራዊታቸውን ባሰማሩባቸው ቦታዎች ከማንኛውም ሰራዊት እንቅስቃሴ ጀርባ በሲቪል መኪና ሎጂስቲክ የሚጭኑ መኪናዎች እንዲኖሩ አሊያም መኪናው እንዲያልፍ ለማድረግ በመሞከር ላይ ቢሆኑም በፋኖ የመረጃ ብልጫ ተወስዶባቸዋል ብለዋል። የብልጽግና ጀኔራሎች አምቡላንሶችን የኮንስትራክሽን መኪኖችን፣ ወዘተ ለሎጂስቲክ ማጓጓዣ የመጠቀም አማራጮችን እንደሚከተሉ የፋኖ ኃይሎች መረጃው ያላቸው መሆኑ በዚህኛው ዘመቻ መሰል እንቅስቃሴዎችን ሊሳኩ እንዳልቻለ አስረድተዋል። መጠነ ሰፊ የሎጂስቲክ ኪሳራ እያስተናገደ የሚገኘው የብልጽግናው አገዛዝ በሜካናይዝድም ሆነ በአየር ኃይል ተደግፎ የሚያደርገው ዘመቻ አስተማማኝ ደጀን የሌለው በማይታመኑ ካድሬዎች መካከል የሚካሄድ ውጊያ መሆኑ አዲሱን የብልጽግና ጀኔራሎች የዘ መቻቅድ የሚያስከትለውን ኪሳራ ከወዲሁ መረዳት እንደሚቻል አስረድተዋል። የመከላከያ ከበባና የህዋት ሰልፍ በራያ ግንባር ያለው ወታደራዊ ውጥረት ወደ ሙሉ ግንባር ጦርነት ሊያድግ ይችላል ተባለ። ባላማጣ የህዋት ታጣቂዎች የእርስ በእርስ ውጊያ ና በኮማንድ ፖስቱ ስር ያለው የመከላከያ ሰራዊት ፍጥጫ እንደቀጠለ ነው። ህዋት ባላማጣ ና አካባቢው በተለይም በዋጃ የሚገኘውን የብልጽግና ወታደራዊ ካምፕ ሙሉ ለሙሉ ለመቆጣጠር ና ኮማንድ ፖስቱን ጠራርጎ ለማስወጣት እየተንቀሳቀሰ ይገኛል። ባላማጣ በህወሓት ታጣቂዎች የተጠራውን የአደባባይ ተቃውሞ ሰልፍ ተከትሎ መከላከያ ና ፌዴራል ፖሊስ የህወሓት ወታደራዊ ካምፖች ላይ ልዩ ትኩረት ማድረጋቸው ወደ ግንባር ጦርነት የማምራት ዕድል እንደሚኖረው ተጠቁመዋል። መከላከያ የህወሀት ወታደራዊ ካምፖችን ልዩ ትኩረት ያደረገው ኦፕሬሽን በማሰቡ ሳይሆን እንዳልቀረ የሚጠቁሙ መረጃዎች እንዳሉ ሁሉ የአደባባይ ሰልፉን ለማስቀረት ነውም ያሉ አልጠፉም። ከሰልፉ የተጠሩት የህወሀት ታጣቂዎች ጸረ ኮማንድ ፖስት አጀንዳ ይዘው እንደነበር የጉዳዩ ተከታታዮች ጠቁመዋል። ባላማጣ በህወሀት ታጣቂዎች ቀለበት ውስጥ ገብቶ የቆየው መከላከያ ሰራዊት እንደገና መልሶ የከበበውን ህወሀት ለመክበብ ሙከራ ማድረጉም ትኩረት ስበዋል። በሌላ በኩል በራያ ባላ ወረዳ የህወሀት ታጣቂዎች የእርስ በርስ ውጊያን ተከትሎ በውጊያው ከስድስት በላይ ታጣቂዎች እንደሞቱ የክፍለ ጦሩ አዛዥን ጨምሮ ሀያ ስድስት ታጣቂዎች ከባድና ቀላል ቁስለኛ መሆናቸውን የተጠቃለለ የግንባር መረጃ መረጃ ለጣቢያችን ደርሰዋል። ታጣቂዎቹና የክፍለ ጦሩ አዛዥ ቆስለው መቀሌ አይደር ሆስፒታል የገቡ ሲሆን የክፍለ ጦሩ አዛዥ ወታደራዊ ተሽከርካሪ በቦምብ ጥቃት ከጥቅም ውጪ እንደሆነች ነው የታወቀው። የህወሓት አርሚ 23 ና አርሚ 43 ክፍለ ጦሮች እርስ በርስ መዋጋታቸውን በትላንቱ የዜና ወጃ ሰዓታችን መዘገባችን ይታወሳል። በራያ ቀጠናዎች ከእርስ በርስ ውጊያው ባሻገር በማንኛውም ሰዓትና ሁኔታ ወደ ሙሉ ጦርነት የሚቀየር ወታደራዊ ፍጥጫ ይታያል። የቡታ ጅራ ህዝባዊ አመፅና የነሽመለስ ጦር እንቅስቃሴ ማዕከላዊ ኢትዮጵያን ስጋት ላይ ጥሏል ተባለ። በማዕከላዊ ኢትዮጵያ ምስራቅ ጉራጌ ዞን ቡታጅራ ከተማ ህዝባዊ አመፅ መቀስቀሱን ተከትሎ በተወሰደ እርምጃ በርካቶች የጥቃቱ ሰለባ ሆነዋል። ህዝቡን በተቃውሞ ያስነሳውና ግጭት የተፈጠረው የብልጽግና አገዛዝ የሲናኖ ሴራ በተባለው ባህላዊ የሽምግልና ስነ ስርአት ላይ ጣልቃ ገብቶ ነው። የከተማ አስተዳደሩ የሲናኖ ሴራ የባለቤትነት ጥያቄ ወደ ውስብስብ ምዕራፍ መውሰዱ ክፉኛ አስቆጣቸው። የከተማዋ ወጣቶች የከተማዋን ጎዳናዎች በማጥለቅለቅ በድንጋይና በጎማ አውራ መንገዶችን ሲዘጉ የታየበት ትዕይንት የህዝቡን ቁጣ ገላጭ ሆነዋል። ከአካባቢው ጸጥታ አስከባሪ ኃይል ጋር ግጭት ውስጥ ገብተውም ከፍተኛ ጉዳት ደርሰዋል። በሰው ላይ ከደረሰው ጉዳት በተጨማሪም በከተማዋ ከፍተኛ ቃጠሎና ውድመት ታይተዋል። የጣቢያችን ተባባሪ ዘጋቢዎች ባደረሱን መረጃ መሰረት በጥቃቱ የደረሰው ሰብአዊና ቁሳዊ ጉዳት በቀላሉ አይታይም። ከአራት በላይ ሰዎች እንደሞቱ፣ ከ15 በላይ ሰዎች ከባድና ቀላል የአካል ጉዳት እንዳጋጠማቸው፣ በአስር ሚሊዮኖች የሚገመት የንብረት ውድመት እንዳጋጠመም ተጠቁመዋል። የቡታጅራ ከተማ አስተዳደር ባወጣው መግለጫ የሟቾችን መጠን ባይገልጽም የሰው ሕይወት መጥፋቱን አምነዋል። በሌላ በኩል በነሽ ማለስ አብዲሳ የተደራጁ ትይዩ ታጣቂ ቡድኖች ወደ ወልቂጤ ከተማ ዘልቀው በመግባት የዞኑ ፖሊስ መሳሪያ ግምጃ ቤትን ሰብረው በመግባት ከፍተኛ ቁጥር ያለው ጦር መሳሪያ መዝረፋቸው ተሰምተዋል። ታጣቂዎቹ የመከላከያ መለዮ በመልበስ የፖሊስ ግምጃ ቤቱን ሰብረው መሳሪያዎችን በመኪና ጭነው የወሰዱት የፖሊስ ግምጃ ቤቱን ጥበቃዎችን በመግደል መሆኑን ጠቁመዋል። ዘረፋው የተፈጸመው በእነ ሽመልስ አብዲሳ የተደራጁ የጉራጌ ዞንን ለማፍረስ ከውስጥና ከውጭ የሚንቀሳቀሱ ቡድኖች መሆናቸውን ነው የአካባቢ ምንጮች የገለጹት። መሳሪያ በመዝረፍ ስም የገባው ይህ በእነ ሽመልስ አብዲሳ የተደራጀው ቡድን ቀቤናን ወደ ኦሮሚያ የሚል የግዛት ተስፋፊነት ፕሮጀክት መያዙ ታውቋል። ወልቂጤ ዙሪያ የሚገኘው ቀቤናን ወደ ኦሮሚያ የሚል ፕሮጀክት በማንገብ በወልቂጤ ዙሪያ የሚንቀሳቀሰው ይህ ቡድን መሃል ወልቂጤና ምስራቅ ጉራጌ ዞን ከምስራቅ ሸዋ ጋር በሚያዋስኑት አካባቢዎች በእነ ሽመልስ ታጣቂዎች በተደጋጋሚ ዞኑን ለማፍረስ ወረራ ሲፈጽም መቆየቱ ተመላክተዋል። በተለያየ ጊዜያት የነሽ መለስ ልዩ ኃይል ወደ አካባቢው በመዝመት ንጹሃን ገለዋል። የግዛት መስፋፋት ፕሮጀክት የያዘው የኦህዴድ ብልጽግና ቡድን በደቡብ ክልል በርካታ አካባቢዎች፣ በሶማሊያ፣ በአፋር፣ በአዲስ አበባ፣ በድሬዳዋ፣ በቤንሻንጉልና በጋምቤላ በመሬት ይገባኛል ባለፉት ሰባት ዓመታት ተደጋጋሚ ግጭት መፈጠሩ አይዘነጋም። በመጨረሻም የአሰብ ወታደራዊ ዘመቻ ቅስቀሳው ተጠናክሮ ቀጥሏል። ኤርትራም በወረራ ስጋት ላይ ትገኛለች። ጦረኛው የብልጽግና አገዛዝ ቀጠናዊ ቀውስ መጥመቁን አጠናክሮ ቀጥሏል። በመከላከያ ሚኒስቴር በይፋይ የፌስቡክ ገጽ በኩል የተላለፈው መልእክት አሰብና ቀይ ባህርን ማዕከል ያደረገ ቀጠናዊ ጦርነት ከማዋለድና ከማወጅ ጋር ተያይዟል። ይህንን ተከትሎ ኤርትራም በወረራ ስጋት ላይ ስለመሆኗ ተመላክተዋል። የብልጽግናው መከላከያ ሚኒስተር ይፋዊ መልእክት የክተት ዘመቻ ከማድረግ ያልተናነሰ ትርጉም የያዘ ሆኖ ታይተዋል። መከላከያ በዚህ መልእክቱ ላይ የአሰብና የቀይ ባህር ጥያቄ ትክክል እንዳልሆነ መቀላመድ በአንዳነት ነው ያለበት አውድ ድንበር ተሻጋሪ ጦርነቱን ለመክፈት ምን ያክል ጥድፊያ ላይ እንደሆነ አመላካች ሆነዋል። ወደንና ፈቅደን ስለምን ሞትላት ኢትዮጵያችን ጠንቅቀን እናውቃለን በሚል ርዕስ ባስተላለፈው መልእክት የቀይ ባህርና የአሰብ ጉዳይ የኢትዮጵያ ሕመም ሆኖ የታላቅ ሀገርነቷን ክብር አሳንሰዋል፣ የጂኦ ፖለቲካ ብሔራዊ ወሳኝ ጥቅሟን ቀምተዋል የሚል አገላለጽ ተጠቅመዋል። ይህ ወታደራዊ ይዛቸው የተሰማው የብልጽግናው አገዛዝና የኤርትራ መንግስት መሳ ለመሳ በኒውዮርክ 80ኛ የተመድ ጠቅላላ ጉባኤ ላይ በተለያየ ጎራ የዲፕሎማሲ ብልጫ ለመያዝ ግብግብ ውስጥ በገቡበት በዚህ ወቅት መሆኑ ሁኔታው ሚዲያዎች ቀጠናዊ ትኩረት ስበዋል። በጉባኤው ላይ የአስመራው መንግስት በብልጽግና ላይ የዲፕሎማሲ ድል መቀናጀቱንም የጉዳዩ ተንታኞች እየገለጹ ይገኛሉ። የኤርትራ መንግስት ቀጠናዊ ጦርነት በማዋለድ ፕሮፓጋንዳ ላይ የተጠመደውን የብልጽግና አገዛዝ በዓለም የዲፕሎማሲ መድረክ በሚያጋልጥ መልኩ አቋም ቀይሮ ታይቷል። በቀጠናው የተሰጠውን የጦረኝነት ገጽታም በብልጽግናው ተክቷል። የብልጽግና ገዢዎች ሉዓላዊነቴን በመድፈር ወረራ ሊፈጽሙብኝ ወታደራዊ ይዛቻ ከፍተውብኛል የሚለው ክስ ዲፕሎማሲያዊ ምላሹ ከእንግሊዝና አሜሪካ አውንታዊ ሆኖለታል። የአብይ አህመድ አገዛዝ በአሰብና ቀይ ባህር ጉዳይ በሰጥቶ መቀበል መርህና በዓለም አቀፍ ህጎች መሰረት የ የኢትዮጵያን ብሔራዊ ጥቅም የሚያስጠብቅበት እድሉን ደጋግሞ እያመከነ ስለ መሆኑም አዲስ በወጣው የመከላከያ ወታደራዊ ዛቻ ላይ ተመላክቷል። በቀይ ባህር ጉዳይ ያገባኛል የምትለው ግብጽ በሰሞኑ የተመድ ጠቅላላ ጉባኤ ላይ አጋጣሚውን ለመጠቀም ጥረት ላይ ነች። የአብይ አህመድ ጦረኛ ፖሊሲ ጸረ ኢትዮጵያ ኃይሎችን እያሰባሰበ መሆኑ ለሀገረ መንግስቱ ህልውና አሳሳቢ ሆነዋል።